ይሄ ነው ሱሪው እንግዲህ፣ ያጸዳበት የወለወለበት። ይሄ ነው ያው፣ ደግሞ ለምን አንተ ፍረድ ብዬ ከዚህ አስቀመጥኩትኝ። ሶስቱ ሶስቱ ድርሳናት ገዛና አንተ ፍረድ ለምን የሌጀንደም፣ እግዚአብሔር የፈጠራት መቸ ሳይተው ችላ የልን መቸን ቢዘገኝ እንጂ ይፈርዳል። ትልቂቱ ሱሪ ነው። እንደዚህ አይነት ሌላም ነበረ፣ ሁለት ነበር ሱሪ የዚህ አይነት። በእነዚህ ነው ያጸዳውና አንዱ ቅዱስ ግብር ቤተ ክርስቲያኑ አቅልዬ አንተ ፍረድ ብዬ አስገባውት። ይህን ደግሞ ድርሳን ገዛሁና አንተ ፍረድ ብዬ ይሄ ደግሞ ነው የጸዳው። ይልም የጻማ ደግሞ ማስታነቅ ሰሙና፣ ከዛ ደግሞ ወደ ላይ ሲመጣ ከውጭ ደማገኘ። ከዛ ደግሞ ይሄ ምንድን ነው ስለው ሰዎች እንዲደፉት አለ። ከውስጥ ደግሞ ከሽንት ቤቱ ላይ ሳገኝ ደግሞ ይሄ ምንድን ነው ስለው ደግሞ ማማናት ያመጣቸዋል። ከዛ ደግሞ ማማናት ያመጣቸው ሲልኝ ከዛ እኔ ደግሞ እኔም ደግሞ ማማን ይዘሽ ውጭ ውጭ ቆይ እመጣለሁ። ሽጅናታቸው ቸተሪን ከዛ ደግሞ ማማን ይዤ ሂጄ እታች እያጫወትኳት እያጫወትኳት ነበረ ከዛ እታች እያጫወትኳት ያለ ጊዜ ጠራኝ ከዛ ደግሞ ስመጣ ስመጣ ማማን ደግሞ ዘመኑ ታቤት ከተታት ና ከዛ ደግሞ እኔን እዚ የሆነ እንትን እንጨት ያዝ ና ሚስማር ያለው የሙሉ እንጨት ያዝ ና ከሱም ለማንም እንዳትናገሪ ይሄንን ለማንም ያየሽ ወንደም እንዳትናገሪ ከተናገርሽ እንዳትናገሪ ከተናገር ሽ እጋልሻለሁ አለኝ ሰአት ሙቀት አለ ዝላለች ዝንፍልፍል ብላ ትለኛለች ከዛ እንዲህ ስል ግን ሳቅፊ እንደዚህ የዚህ ጋር ትልጥፍ ሳደርጋ አባዬ ካረገኝ ትለኛለች። አባዬ ካረገ ስትል ግን እዚህ ጋር መጡ ከጎኔ ጋር ሆኖ ግን ሌላ ወሬ ያወራኛል። የድሮ ሳይረሳባችሁ፣ ሰላም ሰላም ውድና የተከበራችሁ ያዚቲ የቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ርፍርፍ ይበልልኝ። እኔ ጋ ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ያለው ፈጣሪ ይመስገን። በጣም ያሳዝናል። በጣም ልብ ይሰብራል። እንግዲህ እንደሰማችሁት ማለት ነው የሶስት ዓመት ህፃን እንግዲህ፣ ይህ የምታዩት አባት ማለት ነው። አሰቃቂ ሁኔታ ያሳዝናል። የእውነት ጥቃት ደርሶባታል ማለት ነው። የሶስት ዓመት ህፃን ወላጅ አባቷ ይሄን በማድረጉ በጣም ያሳዝናል። እናት ስራ ቦታ ትሄዳለች። የሁለት ልጆች እናት ስትሆን ትልቋ ልጅ እንግዲህ አሁን ስትናገርም ሰምታችኋል። ትልቋ ልጅ የሱ አይደለችም ከሌላ ነው የወለደችው። እቺ ትንሿ ግን የእሱ ልጅ ናት ማለት ነው። ህጻኗ የሶስት ዓመት ናት፣ የራሱ ልጅ ናት። እና እሱ ጎንደር ላይ ነው ስራ የሚሰራው፣ እሱ አዲስ አበባ ነው የምትኖረው ማለት ነው። አብረው እየኖሩ እያለ እሱ ለስራ እዛ ይሄዳል፣ እሷም ለስራ እዚህ ያው ይሄዳል ይመጣል ማለት ነው። ለስራ በጣም ነው እኔ ከብደው አይደል ማመን ራሱ እና እሷም ልጆቿን ሻይ አፍልቼ ያለች ቁርስ ሰጥቼ በሰላም ጥያቸው ወጣው። አባት ቤት ነው ያለ ቅዳሜና እሁድ ሲጀምር ከቤት አይወጣ ማለች እሷ እንግዲህ፣ ደርሳ ስትመለስ እናት ማለት ነው ልጅቷ ፌንት ነቅላ ታገኛታለች። ምንና ነው እንቅልፏን አልጨረሰችም ከእንቅልፍ ቅስቅሳችኋት ነው ምናምን ትልና ልጅቷን ታቅፋለች። ልጅቷ ምንም አትናገር አትጋገር፣ ትዝለፈለፋለች። እሱ ቤት ውስጥ አለ። ለህፃኗ ደግሞ እንግዲህ እንደ ሰማችሁት እንዳትናገሪ ይላታል። እቤቱ ደን በደን ሲሆን ጊዜ ያንን እሱ ይጠራርግና እንዳትናገሪ፣ እንደዚያ ያየው ብለሽ ከተናገርሽ እገልሻለሁ ብሎ ያስፈራራታል። ህጻኗ ምሽት ላለች ትልቋ ማለት ነው ህጻኗ ስትባል፣ እሷም ህጻን ናት ያው እና ለእሷ ለእንጀራ ልጁ። እኔ ግን አንድ ነገር አለ የራሱን የሶስት አመት ልጅ እንዲያደረገ የእንጀራ ልጁን እንዴት እስካሁን ድረስ አልተጠቀመባትም ብላችሁ ታስባላችሁ። በዚህ ጭካኔ ያውም እሷ ትልቅ ናት። እና ለቅም ነው። ለዛችም ፈርቻለሁ። እናት ብልጥ ሆነች ያችንም ማስመርመር አለባት ና ልጅቷን ቤት ማትገባበት ምክንያትስ ምንድነው? ትልቋ ልጅስ እንዲህ አይነት ጥቃት ደርሶባት አልደረሰባትም የሚለው እሱ ሳስኪ እሱ ራሱ አሳሳቢ ነው ማለት ነው። እና በጣም ከባድ ነው። እንግዲህ አይ ሰው ምን አይነት ዘመን ላይ ደረስን። በገብርኤል ምን አይነት ጉድ ነው ይገብ መጣን ዘንድሮ

2015 እንትን ነበረባት የሳምባ ምች እሱ ነው ብዬ ድርጊት ነው። ቀን አባት ደፍሮ ልጅ ነገር ያን ሪከርድ ያደረኩበት ደግሞ ምንድነው? ህይወታችን እንዴት ይመራል ለምን ሐምሌና ናሴ ደሞዝ አልተሰጠንም ይለኛል። ደሞዝ አልተሰጠንም ይላል ወጭም እንደገና እንደዚህ እያሉ ያወራለኝ እና ከቤትም አይወጣም። ቅዳሜ እና እሁድ እርሱ ከቤት ሆኖም አይወጣም ከቤት ነው ብለው ከእና እንግዲህ ሐምሌ አስራ ሶስት ጀምሮ ማታ ላይ ነው የሚገባው፣ ግን ወደ ውጭ ወጥቶ አያውቅም። ከዛ ይሄ ነገር ሌላ ዓላማ እንዳይኖረው በቃ ቀጣይ ከመፈራረሚ በፊት ማጥራት አለብኝ ከሚል አኳያ እንዴት ሐምሌ እና ናሴ እንዴት ደሞዝ የለም፣ ሌላ የተልብቀ ህይወት እንዳይኖር ከሚል አኳያ ነበር ያንን ሪከርድ ያደረኩት። ነገር ግን በሰማሁበት ሰዓት የልጄ መርዶ ሆነ። የልጄ መደፈር፣ የልጄ ስቃይ፣ የለቅሶ አንበዋ በቃ እያበርኩ እየዘለሁ መሆን እዛ ትልቋ ነን እያለቀስኩ፣ ማማዬ እባክሽ ንገሪኝ እባክሽ ንገሪኝማ፣ ምንድን ነው የተፈጠረው? ልሞት ብሽን አልኳት። በቃ ምንም እንባዋ ገና ሲያውቅ እንባዋ ቅርር ቅርር ሲል ትልጅ ነው አወቅኩኝና፣ ያየሽው ነገር ያስፈራራሽ ነገር ካለ ንገሪኝ አልኳት። ያችን ነገር እሷ ያየችውን ነገር ነገራይም ቢሆን ከቤት አይወጣም ነበር፣ ሳይወጣ ነበር የሚይዘው ለምን ከኔ ቤት የወጣው? መስከረም 18 ትኬት ቆረጠ። መስከረም 19 ወደ ስራ ቦታ ሄደው ነበር እና ግን ስን ጥቅች ምታቅ ነበር ሄዳ በኋና በእጇ ጭራው ነው እንጂ ይህን አባት ቢሆን ከጅም አይወጣም ነበረ። ንገሪኝ ንገሪኝ ብዬ ሳልቅስባት ከኛ ቤት አይመጣም አለች እያለቀሰች። አይመጣም ከአሁን በኋላ። ትልቂቱ ገብታ ራሱ መሳት በላም ገብታም ምሳ አትበላም። አራስን ጠይቅ እራሱ በሄድኩበት ሰዓት እዚህ ብሎክ፣ አንቺ እቺ ልጅ ምንድን ነው ምሳ የማትበላው፣ ገብታ አትበላም። ማን አለ ስንላት አባት ያለ ትላለች። ግን ስትገባለች ምንድን ነው ነገሩ አለኝ። አይ የትልቂቱ አባት አይደለም የትንሹቱ ነው ስንላት አትበላም። እንግዲህ መሄጃ ሰዓቱ ደርሷል። ስለዚህ ያለውን መረጃ ማዳመጬ ይህ ሰውዬ የሌሊት የማይሆን ከሆነ ከዚህ ማድረግ አለብኝ ማቆም አለብኝ ብዬ ጸጥ ያን መረጃ እንደም ወደው እንዳላይ አይወጣም። ከቤትም አለው ፊልም እንዳል ከዛ ከሄደ በኋላ እንደም በነገደች በነገረች መሰረት ሳይ አካሏንም እንደገና በደንብ ቸክ ሳረክ ዳቧን በደምብ ስንጥቃለው። የካካ እራሱ ቀርጫው ቀርጭ ቲክቶክ ላይ ለቅቄው ራሱ ትልቅ ብዙ ያየልኝ የነበረው ያን አካል ካልስለቀው ደጋጋሚ ስለቀው የቂጧን እንትና ሩምፒ ዘጉብኝ ያኛው ይሄ አዲስ ነው የከፈትኩት ያኛው እና በጣም ስንቅ ነበር አሁንም አለቀ ርጫ ከመጫውሉ ለታሪክ ይቀመጣል አሁንም ቀን እንዴት እንጫወትና ማታ ስተኛ በሰላም አተኛልኝ ካ ካካ ስትልም እኔ ጠዋት ጠዋት ሲሄድ ቁርስ ከመብላታቸው በፊት ሁሌ እንደ ምግብ ጸበል ነው የምሰጣቸው። ጸበል ጠጡ እንደ እግዚአብሔር ነው ህይወቷን ያተረፈው ነው ምለው እመቤቴ፣ የታምሯ ልሰራ ነው እንጂ እች ልጅ አተርፍም ማርያምን አተርፍም የራሱ ልትሞት ብኝ የነበረ ሕክምና ከማግኘቷ በፊት በጣም ልትሞት ነበረ። የእግዚአብሔር ታምሮ ሊገልጽ ነው እና ጸበል ሰጥቼ ያጠጥቻቸው፣ ቁርስ አበልቻቸው፣ ለእሱም ሻይ ምናምን ሰጥቼ ነው ወጥቼ የሚሄደው። ጾምም ቢሆን እኔ ጽጌ ጾም ምናምን፣ አሁን ለምሳሌ ናሴ ጾም ከሆነም በጠዋት አልበላም እና እነሱ ቢበሉም ለሱም ለነሱም ቁርስ ሰጥና ወጥቼ ነው የሚሄደው ቁርሳቸውን ሰጥቼ ነው ወደ ስራ የሚሄደው የነበረ እና ሻይም ስለሰጠዋቸው ድጋሚ ሻይ ቀዳና ወደ ወንድ ንደሩ ትንሽ ቆይቶ ነው ያለችኝ እሷ እና ይህን ድርጊቱስ መቼ ነው የሆነው ስላት እዚ ልፍ ልፍ ብላ ደግሞ ያገኘት መቼ ነው ናሴ ያሰባት ነው ናሴ ያሰባት ነው እንደዚህ ድርጊቱ የተፈጸመው ማለት ነው አሁን እንግዲህ አመቷ አሁን ሁለት ሺህ አስራ ስምንት አቤት አምላኬ፣ እንግዲህ እንደ ሰማችሁ ነው። ያሳዝናል። ከባድ ነው። የእውነት በጣም ያሳዝናል። ይሄ ለማመን ራሱ ይከብዳል። ሰው ወላጅ አባቱን ካላመነ ለባሏ እናት ልጇን ጥላ ካልሄደች ለማኑ ጥላ የምትሄደው እረ ምን አይነት ጊዜ ላይ ደረሰን እግዚኦ ማህረነ ክርስቶስ ወላጆች ከዚህ መማር አለባችሁ ልጆቻችሁን ወንድም ሆነ ሴትም ወጣችሁ ስመጡ ትንሽ ለወጥ ያለ ነገር አመመኝ እንደዚህ ካሉ ልብሳችሁን ውልቅልቅ አድርጉና የልጆቻችሁን ፍትሽ አድርጓቸው ምን እንደተፈጠረ ቤት ውስጥ ማወቅ አለ ባችሁ እንጂ አይ ጉንፋን ነው አይ እንደዚህ ነው ያላችሁ ችላ አትበሉ ባካችሁ የዚችን ልጅ ህይወት እውነት በጥበቡ እግዚአብሔር ነው ያተረፋት ማለት ነው እንደናት ችላ ባይነትማ ህይወቷም ላይኖር ይችል ነበር መድኃኒያ ለማትርፏታል። ህይወቷን፣ ያሳዝናል። በጣም ከባድ ነው ለማመን ራሱ። የሚገርመው ደግሞ የሚነግራት እንደ ተረት አንድ አባት እንዲያርጎ ልጁን እንዲያርጎ እያለ ይነግረኛል። እኔ በደመ ነፍስ እሷን አሟት ስለሆነ አላወኩም። በቃ ጀርባዬ ላይ ሁሉ እየሆነ በቃ ዝም ብሎ ያወራኛል። እኔ ግራ ተጋባው፣ ማለት እያስለፈለፈው ነበረ። በዛን ሰአት ቢፈተሽና ቢያዝ በቃ እንዳደረገ ይናገር ነበረ። ገባችሁ? ልጅቷን ፈትሻ ምን እንደሆነች ብታይ አገላብጣ የተፈጠረው ነገር ወዲያውኑ ቢሆን ጥሩ ነበረ። ግን እስከ በ27 የተፈጸመ በ28 ትኬት ቆረጠ፣ በ29 ወደ ጎንደር ሄደ። አሁንም ፍትህ ለልጄ እያለች ነው። የልጇን ፍትህ እንድታገኝ ሁላችሁም ድምጽ ሆኗት ማለት ነው። ሄቨን ተደግማብናለች፣ ሌላዋ ሄቨን መታለች። ሁላችንም ፍትህ እንበል፣ ድምጽ መሆን አለብን። ለህጻናት፣ የህጻናት ጥቃት ይቁም። ይሄ ሰው ባለበት መያዝ አለበት፣ ትክክለኛውን ፍርድ ማግኘት አለበት። እረ ምን አይነት ጨካኔ! ምን አይነት አረመኔ ዘመን ገባን! እግዚኦ መሐረነ ክርስቶስ።